ይቀመሽልኝ። ዛሬ ለሚስቴ ፍራይድ ራይስ ልሰራ ነው። እንዴት እንደምሰራው አብረን፣ እንደ ሶስት ሽንኩርት ከትፋለሁ። ገርደፍ ገርደፍ እናደርገዋለን። ቤት መስራት ሻርክ የሚሉ ብዙ ጥያቄዎች ነበሩ ቲክቶክ ላይ ላይክ። እኔ ኩኪንግ እንደ ቀልድ ነው የጀመርኩት፣ እንደ ቀልድ ነው ግን፣ ሁላችንም አፕዴት ማድረግ ያለብን ስኪል ነው ብዬ አስባለሁ፣ ወንዶችም ብትሆኑ ባስመቲ ሩዝ ነው ን የኢትዮጵያ ሩዝ ከሆነ ትንሽ ይቦካብናል፣ ግን ባስመቲ ሩዝ በጣም አሪፍ ነው። ዘይታችንን እናደርጋለን። ስናደርግ ስናደርግ ሳናብዛ መካከለኛ ባይዘዊ። እቺ እቃ ምርጥ እቃ ናት። ለሰርጋችን ልክ ስንጋባ የመጀመሪያ ጊፍታችን የሰጠን እቺ ናትና የሰጠን ሰው በጣም በጣም ባለውለታችን ነው። አሁን ዘይታችን እስኪግ ድረስ ትንሽ እንጠብቃለን። ከዛ ቀጣይ ሽንኩርት እናደርጋለን ማለት ነው እስቲ ዛሬ ደግሞ ፍራይድ ራይሲን ትቀምሳለች። ፎር ደፈርስት ታይም ነው ዛሬ የመጀመሪያ ጊዜ ነው ስሰራላት። እንግዲህ የምትወደው ይመስለኛል። እናንተም ከኔ ትማራላችሁ። አብረን ነው እየተማማርን ያለ ነው እንግዲህ እና ባይ ለዌይ እሁድ እሁድ ሁሌ ነው የተራ ነው፣ እሁድ ኩክ ማድረግ ነው። በተቻላ መጠን ውድ አሪፍ አሪፍ የምግብ ኮንቴንቶች ለመልቀቅ እሞክራለሁ። ለማግኘት ሀሌ ሰብስክራይብ ማድረግ ላትወስ እና ይሄ በራሴ መልክ ነው እየሰራሁት ያለሁት። እናንተ ካሮት የማትወዱ ከሆነ በተለያየ ነገር መተካት ትችላላችሁ። አትክልት ስለሆነ መቀያየር ትችላላችሁ። እኔ የምጠቀመው ሱፐር ዳርክ የሆነ ሶይሳስ ነው። ሶይሳስ በጣም ወዳለሁ እና አንድ ሻይ ማንኪያ ብታርጉበት በጣም አሪፍ ነው። ትንሽ ቅመሞች አዘጋጅተናል። እዚህ ጋር የተፈጨ ነጭ ሽንኩርት አለ። እዚህ ጋር ካሙን አለ። ሚጥሚጣ አለች። ትንሽ የስፓይሲ እዚች ጋር ደግሞ ቁንደ በርበር ያለን፣ ስለዚህ እንቀመማለን ማለት ነው። ዛችን ተቀቅላለች፣ እንጨምርባታለን ጋር ራኖ ምግብ እንቀምሳለን እስኪ ዋዋ ይነው በጣም ስዊት በጣም ጠ ፍራይዝ ነው ይህ። ሁለተኛ ይገባበታል ምን ጊዜ የምናት የምንትለኛላችሁ መሰላችሁ? ከምግቡ ፕንሽን ይባላል። ስለዚህ መጀመሪያ እንዴት አድርገን ነው የምናቀርበው? አሪፍ አድርገን ለአይን በሚያምር ልበላ ልበላ በሚል መልኩ እናዘጋጀዋለን። ስለዚህ ዚች ጋር ስኒ ያለችኝ እንደዚህ አይነት ስኒ ካላችሁ አሪፍ ወይም ሰፋ ምትል ነገር ካላችሁ ምርጥናት አሁን እንዴት አድርጌ እንደማቀርብ አሳያችኋለሁ። መጀመሪያ እችን አድርገን ስኒያችን ውስጥ እንከታለን። ከዛ ኮምፓክት አድርገን ሳህናችን ላይ ጣችን እንዳር እናደርጋለን። የሰራሁላት ምግብ ይሄን ይመስላል። ስ ትወደዋለች ስ አብረ እስቲ ቀመሽልኝ ዋው ዴኬኔማ ጠንቃፍ